የጨለማው ዘመን ከ500 እስከ 1000 ዓመተ ምህረት በሮማው ካቶሊክ ቤተ ክርስቲያንና ከሰሜን ጎርፈው ከመጡት አረመኔ ሕዝቦች መካከል የተደረገው ፍልሚያ አውሮፓን የጨለማው ዘመን ተብሎ ወደሚታወቀው የቀውስ ጊዜ ከተታት። አሌግዛንድሪያ ተቃጠለች። ትምህርት ቤቶች ደብዛቸው ጠፋ። መማር ፈጣሪን እንደ መስደብ ተቆጠረ። ምክንያቱም ጥበብ ሁሉ መጽሐፍ ቅዱስ ውስጥ ስለሚገኝና እውቀትም የሃይማኖት አባቶች የግል ይዞታ ስለሆነ እንደ አርስጣጣሊስና ዩክሊድ አይነቶቹ የጥንት ጸሐፊዎች ሥራ ተወግዞ ለብዙ ምዕት ዓመታት ተሰወረ። ፍልስፍና ከተመ፣ ሂሳብ ቀረ። ሕክምና በነ ሂፖክራተስ ጌለን፣ እጅ ያገኘውን ከፍተኛ ቦታ ተነጥቆ አጭበርባሪዎች፣ በርባሪዎች በሚያሰናዱት ክታብ የሰይጣንን ኃይል ማክሸፍ እንደሚቻል ለምእመናን ተነገረ። በሽታ በሰዎች ኃጢአት የተነሳ የተላከ የእግዜር ቁጣ በመሆኑ በሽታን መፈወስ መሞከር የፈጣሪን ትእዛዝ መቃወም ስለሚሆን እንደ ትልቅ ድፍረት ይቆጠራል። የዚህ አይነት ደካማ አስተሳሰብ አውሮፓን ለተለያዩ በሽታዎች ያጋለጠ፣ በየአመቱ በስንት መቶ ሺህ የሚቆጠር ህዝብን ያስፈጀ ጊዜ ነበር። የሥነ ከዋክብት ትምህርት ወደ ኮከብ ቆጠራ አስትሮሎጂ አሽቆለቆለ። ኬሚስትሪ የአጭበርባሪዎች መሳሪያ ሆኖ ተራብረትን ወደ ወርቅ የመቀየሪያን መንገድ እናውቃለን የሚሉበት ሆነ። በዚህንም ወቅት በግብፅ አድርገው ወደ ሰሜን አፍሪቃ የተጓዙት የአረብ ተዋጊዎች ከበርበሮች ጋር ተጋብተው በመዋለድ ሙር የተባሉትን ህዝቦች አፈሩ። ሙሮች ስፓኝን የወረሩ ሲሆን አክራሪ የእስልምና ሃይማኖትን ይዘው ቢሄዱም አዳዲስ ከተሞችን ገንብተዋል፣ ትምህርት ቤቶችንም ሰርተዋል። ሊቃውንቶቻቸውም የጥንት የግሪኮችን ጽሑፎች ከተረሱበት ፈልፍሎ በማውጣት ወደ አረብኛ ተርጉመዋል። በዘጠነኛው ምዕት ዓመት መገባደጃ ላይ መሐመድ ቤን ሙሳ የተባለው ምሁር በሌላ ስሙ አልቋሪዝሚ ለተማሪዎች የአልጀብራ ትምህርት በተለይም ኳድራቲክ ኢኳዥንን ስለ መፍታት ያሳይ ነበር። አልጎሪዝም የተሰኘው ዘመናዊ ሂሳብ ከቤን ሙሳ ስም የተወሰደ ነው። ኢብን ዩኒስ የተባለው ሌላ ምሁር ከጋሊሌዮ አራት መቶ ዓመት ቀድሞ አንድ ሺህ ዓመተ ምሕረት ላይ የዥዋ ዥዌ ሰዓትን ዲፔንዱ ለማሰራር አውቋል። አቪሴና ከ980 እስከ 1037 ዓ ም የኖረ ሕክምናና ፍልስፍናን ለሙሮዎቹ ያስተምር ነበር። ሕክምናና ቀዶ ጥገናም ያካሂድ ነበር። እናም ስለሚጠቀምባቸው መሣሪያዎች ዝርዝር ገለጻና ሕክምና ሲያደርግ የሚከተለውን ቅደም ተከተል በጽሑፉ ትቶልናል። አልሐዘን የተባለው ሌላው ምሁር ብዙ ከማወቁ የተነሳ በእውነት የኖረ ሰው መሆኑን የሚጠራጠሩ አሉ። ይህ ሰው ስለ ብርሃን ጽፏል። ለዘመናት ሲያከራክር የቆየውን የማየትን ጉዳይ ትክክለኛውን ገለጻ በመስጠት አስተምሯል። ድሮ ይታመን የነበረው ከአይን የሚፈናጠቅ መልእክት ወይንም ኃይል ቁስ ላይ በማረፍ ቁሱ እንዲታይ ይሆናል የሚል ነበር። አልሐዘን ይህ ትክክል አለመሆኑንና የሆነ ብርሃን ከፀሐይ ወይንም ሌላ አካል የመጣ ቁሱ ላይ ሲያርፍ፣ ከዚያም ሲፈናጠቅ አይን ጋ ደርሶ እዚያም የሚፈጠር ነገር በውስጥ ስራ አድርጎ አንጎል ጋር ይደርሳል ማየትንም ትርጉምንም ሰጥቶ እሁን የሚያደርገው አንጎል ነው በማለት ዘመናዊ መግለጫ ሰጥቷል። አልሐዘን የስበት አካል ኃይል መኖሩን የተገነዘበ ይመስላል። ይሁንና በእርሱ አስተያየት ኃይሉ ከርቀት ጋር በመመጣጠን የሚቀንስና በመሬት ዙሪያ የተወሰነ ነው ብሏል። እንደዚሁም ስለ እንስሳት አመጣጥና ግንባታ ሲናገር እንስሳት ቅደም ተከተል እንዳላቸውና በመወራረስ የተገኙ መሆናቸውን ከዳርዊን በ700 ዓመታት ቀድሞ አስረድቷል። ይሁንና አውሮፓ ከ500 ዓመት የጨለማው ዘመን እንቅልፍ ስትነቃ መረጃና መመሪያ ፍለጋ የሄደችው ከእስልምናው ዓለም ምሁራን በብዙ ልፋት ወዳሰባሰቡት የእውቀት ክምችት ሳይሆን ወደ ጥንቱ ዓለምና ስልጣኔ በመሆኑ ወደኋላ ተጎትታለች። ነገር ግን አውሮፓ በመጠኑም ቢሆን አይኗን ለመግለጥ የቻለችው አውሮፓውያን እስራኤልን ቅኝ አድርገው ከያዙት እስላሞች እጅ ለማውጣት በሞከሩበት ጊዜ ሲሆን እስላሞቹን ማሸነፍ ቢያቅታቸውም እነሱ ግን እጅጉን ተለውጠው ወደ አገራቸው ተመለሱ። አንደኛ፣ የግል ንጽህናን ተማሩ። ሁለተኛ፣ አጉል እምነቶችን ሱፐርስቲሽንስ ምንጭ ቀውጥ አሉ ጨፍልቆ የያዛቸውን የሃይማኖት ሸክም ከትከሻቸው ለማውረድ ጽናት አገኘው። አሁን የመስቀል ጦር ተዋጊ ሙከራው ቢከሽፍበትም ነቅቶ ወደ አገሩ ተመለሰ። ሬኔሳንስ 14ተኛ፣ 15ተኛ፣ 16ተኛ ምዕት ዓመት ከ500 እስከ 1450 ዓ ም መካከለኛው ዘመን ተብሎ ቢታወቅም ከ500 እስከ 1000 ዓ ም ያለው የጨለማው ዘመን ስለሚባል ሁለቱ ዘመናት ተደራራቢነት አላቸው። ሬኔሳንስ የሚባል ስም የተሰጠው ወቅት ከመካከለኛው ዘመን ቀጥሎ የነበረው ሲሆን ይህም አንዳንድ ባህርያት ይታዩበታል። አዳዲስ አህጉራት ተገኝተው የተጠኑበት ወቅት፣ የቶሎሚ የዓለማችን እይታ በኮፐርኒከስ እይታ የተለወጠበት፣ የፊውዳል ስርዓት መዳከምና የንግድ መስፋፋት፣ እንደ ወረቀት ህትመት፣ የባህርተኛ ኮምፓስ፣ የፈንጂ ባሩድ ግኝት ብሎም ስራ ላይ መዋል የጨለማው ዘመን ተብሎ የሚታወቀውና የባህልና የእውቀት መዳከም ወይም መገታት ጊዜ አልፎ ሊቃውንት የጥንቱን ጥናትና ምርምር መንገዶችን ለመቀስቀስ የሞከሩበት ጊዜ ነበር። ከቀዳሚው የሬነሳንስ ዓመት የታየው አእምሯዊ ንቅናቄ ወይም እንቅስቃሴ የሰው ልጅን ህልውና ያማከለ ሲሆን፣ የሰውን ክቡርነት አረጋገጠ ሂማኒዝም የዚህ እርምጃ ውጤት የሰው ልጅ በፊት ጊዜ ግትር ሃይማኖታዊ አስተሳሰቦች የአእምሮ ማነቆ ሆነው ጠፍረው ከያዙት ሁኔታዎች ለማላቀቅ እንዲችሉ መበረታታት፣ በነፃነት መጠየቅና ሂስ መስጠት መቻል፣ በሰው ልጅ ማሰብና መፍጠር ችሎታ ላይ ልዩ የግል መተማመን እንዲኖረው መደረጉ ነበር። ኒኮላስ ኮፐርኒከስ። ኮፐርኒከስ ፖላንድ በ1473 ዓ ም ተወልዶ እድሜው ሲደርስ ክራኮ ዩኒቨርሲቲ ገብቶ የፍልስፍና ስነ ከዋክብት ጂኦሜትሪና ጂኦግራፊ ትምህርቶችን አግኝቷል። ስነ ከዋክብት በዚህን ጊዜ እየተስፋፋ በመጣው ከባህር ማዶ ንግድ ምክንያት ተፈላጊነቱ እየጎላ መጥቶ ነበር። ኮለምበስ በ1492 ዓ ም አሜሪካ ሲደርስ ኮፐርኒከስ የ19 ዓመት ወጣት ነበር። ቤተሰቡን በሚመለከት የኮፐርኒከስ አጎት የካቶሊክ ቄስ በመሆኑና ኋላም አቡን ለመሆን በመብቃቱ ኮፐርኒከስም የዚኑ እምነት በጽኑ በመከተል ቅስና ተቀብሏል። ኮፐርኒከስ የህግ ትምህርት ለማግኘት ወደ ጣሊያን አገር ተጉዞ በዚያውም የመንፈሳዊና ሕክምና ትምህርት ለመቀበል በቅቷል። በተጨማሪም ግሪክና ላቲን ቋንቋዎችን ተምሯል። እንዲሁም የጥንት የግሪኮችን፣ የሮማውያንን የፍልስፍና ሂሳብና ሳይንስ ጽሁፎችን በሰፊው አንብቧል። ሦስት መቶ ዓመት ከክርስቶስ ልደት በፊት የሳሞሱ ግሪካዊ ስነ ከዋክብት ተመራማሪ አሪስታርከስ መሬትና ሌሎች ተዟዟሪ ኮከቦች ፕላኔትስ ሁሉም በፀሐይ ዙሪያ የሚሽከረከሩ ናቸው ብሎ ተናግሮ ነበር። ነገር ግን ይህ በአይናችን ከምናየው እውነታ ውጪ ነው በማለት ሰዎች አልተቀበሉትም። አስተሳሰቡ ውድቅ ሆኖ ቀረ። ችግሩ አሪስታርከስ አስተማማኝና ሊደገም የሚችል ሙከራ ባለማቅረቡ አስተሳሰቡ ውድቅ ሆኖ ቀረ። ቶሎሜ የተባለው ስነ ከዋክብት ተመራማሪ መሬት እምብርት ናት የሚለውን አስተሳሰብ ነበር ተቀብሎ የገፋበት። ቶሎሚ የተባለው የሥነ ከዋክብት ተመራማሪን መሬት እምብርት ናት የሚል አስተሳሰብ ነበር ተቀብለው የገፉበት፣ በዋናነት ይህ የቤተ ክርስቲያን እምነትም ስለነበር። ነገር ግን ኮፐርኒከስ መሬት እምብርት የሚለውን መነሻ ሐሳብ መጠራጠር ጀመረ። ምክንያቱም በዚህ ጽንሰ ሐሳብ የፕላኔቶች ምህዋርን ለመተንበይ አስቸጋሪ አንዳንድ የማይመስል ውጤት የሚሰጥ፣ በአንጻሩ ፀሐይ እምብርት የሚለውን ብንቀበል ብዙ ነገር እንደሚቃለል ስለገባው ነበር። በተጨማሪም በአይነ ፍልስፍና አይነ ቁንጅና ሲታይ የመሀል እሳት የሆነችው ፀሐይ የሕይወት ሁሉ አራማጅ በመሆኗ ሁሉ ነገር በሷ ዙሪያ ቢሽከረከር አይሻልም? ኮፐርኒከስ የከዋክብትን አቀማመጥና ሌሎች አብረው የሚሄዱ ጉዳዮችን የመስክ ጥናት በማድረግ አቅርቦ ነበር። ነገር ግን እየተጠቀመባቸው መሳሪያዎች የሚረቡ ስላልነበሩ ውጤቱ እስከዚህ አርኪ አልነበረም። ለማናቸውም አስተሳሰቡን በመጽሐፍ መልክ ለማቅረብ ፈልጎ ጽሁፉን አሰናድተው ነበር ግን ለማሳተም ድፍረት አልነበረውም፣ እንደሚባለውም የቤተ ክርስቲያንን ቁጣ በመፍራት ስለዚህ ጽሑፉን አቅፎ ለ30 ዓመታት ተቀመጠ። በመጨረሻም ኮፐርኒከስ ታሙ ያልጋ ቁራኛ በነበረበት ሰዓት ጆርጅ ሬቲከስ የተባለ ጀርመናዊ ምሁር ኮፐርኒከስን በማሳመን ጽሑፉን ተረክቦ በራስ ወጪ አሳትሞ ለሕዝብ አሰራጨ። የሰማይ አካላት ሽክርክሪት በሚል ስም የሚታወቀው ይህ መጽሐፍ ታትሞ ለኮፐርኒከስ አንድ ቅጂ ተሰጥቶት አንድ ሰዓት አልቆየም ነፍሱ ስትወጣ። ጋሊሊዮ ጋሊሊ። በልጅነቱ ጋሊሊዮ ልዩ ችሎታ እንዳለው አሳይቷል፣ በተለይ እንደ ሉትና ኦርጋን ያሉትን የሙዚቃ መሳሪያዎች በመጫወት በስዕልም ጎበዝ ነበር። በአጠቃላይ በእጁ በመስራት ልዩ ስጦታ ነበረው። አሻንጉሊቶችና ጥቃቅን መሳሪያዎችን በመገንባት በፒዛ ዩኒቨርሲቲ ሲገባ ሕክምና ለማጥናት ነበር። የመጀመሪያውን ሳይንሳዊ ግኝት ያደረገው በ20 ዓመቱ ሲሆን በፒዛ ካቴድራል ውስጥ የተንጠለጠለውን ሻማ ማቀፊያ ሲመለከት ማቀፊያው ዥዋዥዌ መስራቱንና እያንዳንዱ ዙር በሚወስደው ጊዜ ወይም ፔሬድ እንደማይለወጥ ተገነዘበ። ይህንንም ያወቀው የራሱን የልብ ትርታ እንደ ሰዓት በመጠቀም ነበር። የዥዋዥዌ ሰዓት ለመስራትም ንድፍ አሰናድቶ ነበር ግን ለፍጻሜ አላደረሰው። ትንሽ ቆይቶ የሆላንዱ ሂውጄንስ የግድግዳ ሰዓት ሰርቶ ዥዋዥዌውን እንደ መቆጣጠሪያ ተጠቅሞበታል። ኒውተን የንቅናቄ ህግ ጋትን ከተነተነ በኋላም የዥዋዥዌ አንድ ዙር ጊዜይን ፔሬድቲ የሚሰጠው ፎርሙላ መሆኑ ታወቀ። ጋሊሌዮ በአሪስጣ ጣሊስ የተነገረውን የግዝፈቶች አወዳደቂ ሂደት ላይ አፍራሽ ሂስ ሲያደርግ የ25 ዓመት ጎልማሳ ነበር። እንደሚታወቀው አሪስታጣሊስ ከባድ ነገር ከቀላሉ ፈጥኖ ወደ መሬት ይወድቃል ብሎ ነበር። ይህንንም ሰዎች ያለመጠራጠር ተቀብለውት ለ2000 ዓመታት ቆየ። ጋሊሊዮ ክብደቶችን ከእኩል ከፍታ በመጣል አወዳድሯል። እንደሚባለውም ከተንጋደደው የፒዛ ግንብ ከእኩል ከፍታ ክብደቶችን በመጣል። ጋሊሊዮ ይህን ሙከራ ማድረጉ ያጠራጥራል። ምክንያቱም ሂደቱ ፈጣን በመሆኑና በዚያን ዘመን አመቺ ሰዓቶች ባለመሰራታቸው ውጤት ማግኘት እንደማይቻል ጋሊሊዮ በትክክል ያውቅ ነበር። በዚህም ምክንያት ነው ክብደት ወደ መሬት የሚወድቅበትን ጊዜ በቀጥታ በመለካት ፋንታ ክብደት በድቡልቡል ኳስ መልክ ስላሽ በተዘረጋ አግዳሚ የእንጨት ወይም የድንጋይ ቦይ ውስጥ እንዲንከባለል ተደርጎ ከራ ያካሄደው በዚህ መንገድ ነበር። ጋሊሊዮ ኳሱ በተወሰነ ጊዜ የሚጓዘው ርቀት ካለፈው የጊዜ ልዩነት ድርብ ብዜት ጋር እንደሚገናኝ አወቀው። ጋሊሊዮ በሆላንድ አንድ አገር ማነጣጠሪያ መነጽር መሰራቱን በሰማ ጊዜ የራሱን ሌንሶች ሞርዶ በመስራት ሪፍራክቲንግ ቴሌስኮፕ በማሰናዳት ጨረቃንና እንዲሁም የጁፒተርን አራት አጋፋሪዎቹንና ሳተርንን ከነቀለበቱ ለማየትና ለሌሎች ሰዎችም ለማሳየት በቅቷል። በዚህም የተነሳ የጋሊሊዮ ስም ገናና ሆነ። እንግዲህ የጁፒተር አጋፋሪዎች ከፕላኔቷ ዙሪያ የሚሽከረከሩ መሆናቸውን በተገነዘበ ጊዜ መሬትስ ብትሆኑ በፀሐይ ዙሪያ መሽከርከርን ምን የሚከለክል አለ? የመሬትም በንዝርቷ ላይ በ24 ሰዓት አንድ የመሽከርከር የሌሊትና የቀን መፈራረቅ ቀላል ያለ ውጣ ውረድ የሚደረግ ያደርገዋል። በዚህም የተነሳ ጋሊሊዮ የኮፐርኒከስ እንድፈ ሐሳብ በመደገፍ የቤተ ክርስቲያን አቋም ተጻራሪ ሆኖ ተገኘ። ይህ ስለማይፈቀድ ምርጫ ተሰጠው። ያልኩት ሁሉ ስህተት ነው ይቅርታ ጠይቃለሁ ወይንም በአቋም የጸናለሁ የፈለጋችሁን አድርጉ። እንደሚባለው ጋሊሊዮን ስቃይ መስጫ ክፍል ወስደው ለዚሁ ጉዳይ ተሰናዱ። እንደ ጣት አጥንት መስበሪያ መሳሪያ እንዴት እንደሚሰራ ሲያሳዩት ሜካኒክስ ጥሩ አድርጎ የገባው ጋሊሊዮ ያልኩት ሁሉ ስህተት ነው፣ ሁለተኛ ይህን አላስተምርም ብሎ በመወትወቱ በቁም እስር ብቻ እንዲታለፍ ተደርጓል። በዚህን ወቅት ጋሊሊዮ ሊታወር የደረሰ ደካማ ሽማግሌ ነበር። ይህ ድርጊት የካቶሊክ ቤተ ክርስቲያንን ለረዥም ጊዜ እንድታፍርበት ያደረጋት መሆኑ ይነገራል።